እየመጣሽ ተኝ፣ ቤታችን ሰፊ ነው አለች። ሀቴ ሲባል ነው የሰማሁት እኔ አላልኩም። ሰላም፣ ጤና ይስጥልኝ ውድ የሰኔ ቤተሰቦች፣ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁልኝ? ሰላማችሁ በያላችሁበት ብዝት በልልኝ። እንዲናችሁ ደህና ናቸው፣ እግዚአብሔር ይመስገን። እንግዲህ ቅመሟ ያው ብቀላል አይነች፣ እየተበቀለች ነው እያልኳችሁ ነበረ እና እሷ ከመጀመሪያ ጀምሮ ነበረ፣ ይቅርታ አልቀበልም ይቅር ያለችን ጊዜ ጀምሮ ነበረ የጀመረችው። የዛኔ ነው ማለት ነው። ያንን የመጀመሪያ በቀልዋን ያወጣችው ከመጀመሪያ ከፍፄ ጋር ያደረጓትን። እሷ ፍፄ አፍቅሯለሁ ብላ አደለ የተበቀለቻቸው። አሁን ደግሞ ዳኒ እሷን እንዲያፈቅር ማለት ነው ሶ የዛኔ እንትን ቂሟ ነው እስካሁን እየተበቀለቻቸው ያለው እጥፍ በእጥፍ ተሳክቶላታል። የእውነት እጥፍ በእጥፍ ነው የተቀጡት። ፕራንክም የተደረጉት ድራማ ነው የተሰሩባቸው። የእውነት ጥባጥቤ ተጫወቱባቸው ማለት ነው፣ አብሶ ብሩኬ ላይ ማለት ነው። ብሩኬ የእውነት በጣም በቃ ቅጥልን አደረጉት በጣም ማለት ነው። የዳኒ ንግግር በጣም ያስጠላል። ማለት በወንድ ልጅ የማይጠበቅ እሱ ወንድ ሆኖ የማይጠበቅ ማለት ነው። አሁን እናንተ ፍቅረኛችሁ የሆነ ሰንበዲ ከሆነ ስትጣሉ ለአንቺ ብዬ ነው፣ ለአንቺ ቦታ አለኝ፣ የአንቺ ክብር ብዬ ነው፣ አንቺ ነሽ ስተፈርሽኝ ምናምን ማድረሽ ሲል ምን አይነት ስሜት ይሰማችኋል? የእውነት በጣም የምትጣሉት? በፍቅረኛሞች የመጣ እስከ መገዳደድ ደረሱ አለው አይደለ እንዴ ሶ ብርጌ እንደዚህ መሆኑ አይገርማችሁ ማለት ነው። ብቻ ፕራንክ ነው ተረጋጋይ እየተባለ ነው። እሱም ያው አንደኛም ስለሚወዳት ነው፣ ሁለተኛ ሌላ ሰው እንደዚህ ሊልበት አይፈልግም ስለሚወዳት ማለት ነው። እስቲል ነው በጣም እንትን ይላል፣ ይናደዳል። እና አትፍረዱበት፣ የምታፈቅሩትን ሰው እንደዚህ ሲሆንባችሁ ትናደዳላችሁ የምር እና ድራማው እንደቀጠለ ነው። ምንም የሚያቆሙት ነገር የለም። የበቀን በቀን በቀን በቀን ሌላ አዲስ ርዕስ ነው የሚመጣው። የሚቋጭ ነገር የለም። በዚህ መሀል ቤተሰብ አለ፣ ከዛም አልፎ ኦዲየንስ አሉ። ብዙ ሰው እየተጨነቀ ነው። እና እኔ እንጃ ጨረቃዎቹ በእንደነዚያ አልነበረም የምናውቃቸው። ለምሳሌ አሁን ይህንን በቀል የእውነት መጥፎ ነው። እንዴ በእነ አብርሃም እና በነ ሩታ ኮ አይተው መቀጣት ይችሉ ነበረ፣ መማር ይችሉ ነበረ። እንደ እነሱ ስንት ደረጃ የተዳረሱት ስንት ደረጃ ስንት ስንት ማለት ነው። አይ እንትና ድሮታ በአንድ ቤት ከዳኒ ጋራ ፕራንክ አደረገችው አይደለ? እሱም ሌላ ፕራንክ እያለ እያለ እያለ የእውነት የኡነት ያልሆነ ጦስ ውስጥ የገቡት ማለት ነው። ሶ እነሱ በነሱ አይተው እንደዚህ ማድረግ የእውነት ካሁኑ ካሁኑም ማቆም አለባቸው። ካሁኑ ማለት ነው ማለት በቃ በጣም ያስጠላል የምር። በተለይ ጨረቃዎቹ በእንደዚህ አይነት ቦታ ስታገኟቸው የእውነት በጣም ነው በቃ የሚገርማችሁ። እነሱ በእንደዚህ አይነት አይደለም የምናውቃቸው ሲከባበሩ፣ ሲዋደዱ ፍቅራቸው ራሱ ውጪ እንዳይወጣ ራሳቸውን ኮንትሮል እያደረጉ እየተሳሰቡ የሁሉም ሰው የሚቀናባቸው የእውነት። ሚዲያ ያወጣ ነገር የሰው አይነ ቆጥ መጥፎ ነው እና ይሄ ነው እኔ እንደዚህ ያደረጋቸው ብዬ ነው ማስበው። የምር ብቻ እግዚአብሔር አምላክ ያስተካክልላቸው ልባቸውን ይመልስ። እንደዚህ አይነት እንጃ ጥሩ ስራ አይደለም። ቢያቆሙ ባጭሩ ቢያቆሙ ጥሩ ነው። ኢቨን እራስ እዚህ አቀርቤያቸው ያሉትን እነ ፍጽ ያሉ ምናምን ቢነግሯት ለሀይሜ በቃ ይሄ ቢበቃ። እስከ በቂ ድረስ ሄደዋል እኮ። እስከ በቂ ድረስ ማለት የምትፈልገው ነገር አግኝታለች። ሜቢ ይህንን የዛሬው የመጨረሻ ይሆናል ብዬ አስባለሁኝ የመጨረሻ ማለት ነው ይሆናል ብዬ አስባለሁኝ። ቢኮዝ ነገ ደግሞ በምን ርዕስ ይመጣሉ? አሁን ይሄንን አላሰብ ነውም። እኔ በበኩሌ አላሰብኩትም። ዛሬ ብሮኬ በምን እንደሚመጣ ነበር እየጠበቅ ነው ያለው። ምክንያቱም ማታ ምናምን ጠበቃ ማድርኤሽ ተለቅቆ ነበረ። ብዙ ሰው አዝኗል፣ ደንግጧል። በነገራችን ላይ ምናህል የሰውን መውደድ ምናህል ሰው መለወጥ መደሰት የምትፈልጉ ብዙዎች አላችሁ። በዚያም መካከል የእነሱን መለያት የሚፈልጋል እና የሰው ጸባይና ባህሪ እንደየመልካችን ይለያያል ማለት ነው እና እነሱ አልተጣሉ፣ በቀል ነው። ይህንን በቀል በጣም መጥፎ ነው። የምር የእውነት በጣም የሚያስጠላ በቀል ነው እና ባክሽ ቅመሟ ሄደሻል እኮ የፈለግሽው ነገር እኮ አግኝተሻል። የፈለግሽውን አግኝተሻል። የምር ከትላንትና ወዳ ዳኒ ሄደበትን ቤት የሁላችንም መልስ ነው የሰጠው ብርኬ ማለት ነው ንጽህነቱን የተናገረው ምንም እንዳላደረገን ያረጋገጠበት መንገድ ነው። የሁላችሁም መልስ ነው ብዬ አስባለሁኝ። ለቅመሟም እንደዚያው ማለት ነው። እሶ ይሄንን የመጨረሻ ነው ብዬ አስባለሁኝ። የእውነት ከዚህ በቀጥ ከቀጠሉ የእውነት እኔ እንጃ ወዴት እያመራ እንደሆነ አይዱንም። እስከ በቂ ሄደዋል፣ እስከ በቂ ማለት ነው። እኔ እንጃ አሁን ሶሲ ደግሞ በምን እንደምትመጣ እናቅም። የሆነ በጣም ነው የሚደብረው። እንዴት አይደለ ቀፏቸው የምትወዷቸውን የምታከብሯቸውን ከፍ ብለው ተለውጠው ተደስተው የምታዩዋቸውን የምትጓጉላቸውን እንደዚህ በእንደዚህ አይነት ቦታ ስታገኛቸው በጣም ነው የሚደብረው። የምር በጣም ይደብራልና ሶ ለሁላችን ልቦና ይስጠን ይስጣን። ቅመሟ እባክሽ ሽምግልና እኮ ነው የተቀመጠው ኦዲየንስ ማለት ነው። ከብሩኬ ጋር ታረቆ ይበቃቸዋል፣ እየተባልሽ ነው ቅመምዬ፣ እባክሽ ይበቃሻል፣ ይበቃል። የእውነት ማረም ሲበዛ ይመራል፣ አደለ? የእውነት ይመራል። እና ነገሮቹ ከቆዩ ከቆዩ ጥሩ ነገር አይመጣም። ብዙ ሰው ያይዋል፣ ይሄንን ቤተሰብ ያይዋል፣ ህጻናት ያይዋል፣ አባቶች እናቶች ቁጭ ብለው ሲያይቻለኝ ቲክቶክ ላይ ሲዘዋወር ማለት ነው። ሶ በእናንተ እንደዚህ አይነት የማትጠብቁ በጣም ነው የሚያዝኑባችሁ፣ በጣም ማለት ነው። ሶ ይበቃችኋል ብዬ አስባለሁኝ። ዳኒ እባክን ይበቃል የእውነት አንደኛው መተወን አችልም። ምንም ትወና ላይ ዜሮ ነው፣ ምንም ዜሮ ነው ትወና ላይ። እባክን በቃ ይበቃል። እንዴ እኔ እጃ ረበስማን በምን ጆሮ እንደሚሰሙን አናቅም። ረ፣ ተው በቃል፣ በቃንኛ መረረን መረረን። ኩሱ ራሱ እንደዚያ አይመርም። የእውነት መረረን።